ሰላም ሰላም የዩቲዩብ ቤተሰቦች እንዴት አላችሁ? ል በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መተናል። ደሴ ላይ ዝማሬ ጵላቅልጦስ ብሎ እንደሚያከብሩ ይታወቃልና ትላንት ማታ ላይ የተቀረጠ ቪዲዮች እና ሰንበትን እንዴት እንዳከብሩ ባለ ጵላቅልጦስን እንዴት እንዳከብሩ የሚያሳይ ቪዲዮ ነው ይዤላችሁ የመጣሁት። በሁለተኛ ቪዲዮችን ለዛ ህዝብ ለሰሜኑ ህዝብ ስል ወንጌልን ሰብካሉ ስል አንድ ፓስቴር ስጨማለቅ ነበርና ለዛም ደግሞ ጥሩ ምላሽ ሰጥቶታል። ያያዘን ሂደታ እሱን ቪዲዮ የምናይሆናል። እውነት ለመነጋገር ለዛ ይስብ ወንጌል ሰብካለሁ ማለት ልጅ ለእናቱ ሚል ማስተማር ነው እና የሚሆነው ነው። እናንተም ያያያችሁ ተፈርዱበታላችሁ ቪዲዮ ላይ እና በአራተኛ በሶስተኛ ቪዲዮአችን የሚሆነው አንድ ወንድማችን ተጠምቋል። ከበጋሻው አዳራሽ ወደ ቅድስት ቤተክርስቲያን መቷልና በእዝራና አኬ አስጠምቆታል ማለት ነው። በልዩ ትምህርታቸው አስተምሮ በቤተክርስቲያን ትምህርት አስተምሮ አስጠምቀዋል። ቪዲዮ እንደሚመቻችሁ ስለማልጠራጠር ላይክ እና ሼር ማድረጋችሁ እንዳትረሱ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎች እና በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣ እንዳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሆኑ። ቀጥታ ወደ ቪዲዮችን ይሄዳለን።

መተቱን አፈራሷል። ደማፋሳ ሽ ገለ አቃጠለዋለሁ። በመንፈስ አልነበረም መሞከር በአካል ነበር። በወሬ አይደለም በተግባር አሁን ያልከውን ወሬ ማለት ነው። መተዛ ጎጃምና ጎንደር ላይ መሞከር ነበር። በወሬ አይደለም በተግባር አልኩህ። ምን አለ ይህን ማህበረሰብ ብተውት ብዙ መከራ፣ ብዙ ስቃይ፣ ብዙ ፈጠን ያሳለፈ ማህበረሰብ ሰሞኑን ደግሞ ይዛችሁታል። ይህን ማህበረሰብ ዛሬ አንተ የምሸቅልበት አዳራሽ ላይ ይህን ሁሉ ህዝብ ሰብስበ ሆድን የምትሞላበት የምዘንጥበትን ወንጌል ሰንዶና አስተካክሎ የሰጠ እዛውም ዛሬ ዘንዶ እባቡ ናም ያልከው ማህበረሰብ ነው። ግድ የለም የጊዜ ጉዳይ ነው። ለሁሉም ጊዜ ያለው አለ። ግን አንተ የወንጌል አዋሪ አቆንክ በመንፈስ ቤር ይጠበቅብህ በአካል እና እውነት አለኝ ካልክ፣ እውነት ዘንዶ ካለ እንደ በአካል ነው መገኘት ያለበት። በአካልና ና ከዘንዶ ጋር ታገል። በአካልና ና ከእባቡና ከጊንጦ ጋር ታገል። ውሸታ ማስመሳይ ስለሆንክ ነ እዚህ ደረጃ ይሄንን ሃይማኖተኛ፣ እጅግ ጨዋና ስነ ምግባር የተሞላን ማህበረሰብ ዝቅ ለማድረግ የሄድክበት መንገድ በጣም ነው የሚያሳፍረው። ውርደትም ጭምር ድንቁርናም ጭምር በነገራችን ይህ ሰውዬ በዚህ ደረጃ አፉን ሲከፍት ሲናገር፣ እዛ አካባቢ ተወልዳችሁ ያደጋችሁ አዳራሾች ቁጭ አላችሁ ሰዎች ግን በምን ደረጃ የታገሳችሁት? በምን ደረጃ የታገሳችሁት? እውነት ይህ ሰውዬ የሚለው አይነት ነገር አለ እዛ? የለም። የሊቃውንት ሀገር፣ የወንጌል ሀገር፣ የእውነት ሀገር ነው። የጨዋነት የሥነ ምግባር ልዕልናና ከፍታ የሚታይበት አካባቢ ነው። ሰው ወዳድ ነው። ንጹህ ማህበረሰብ ነው። እዛ አካባቢ ያለ በዚህ ደረጃ እዛ አካባቢ የሚነገረውን ወንጌል የባዕድ አምልኮ ለማስመሰል የሚደረግ ጥረት ነው ምን ነው ጎንደርና ጎጃም ብቻ ትዛላ ሌላኛውን ፓስተር ደግሞ በዚህ ደረጃ አፉን ሲያላቅ እናየዋል ስሙስ የት ነው የተሰራ የት ተናገርክ ክልሉ የት ማነው የሰራ ማነው የሰራ ጎንደርኛ በለው በለው እስቲ እንዴላችሁ ከዚህ ማህበረሰብ ራስ ላይ ውረዱ። በተአምር በተአምር የምትቋቋሙት ነገር አይደለም። ለዚህ ማህበረሰብ ወንጌል መናገር አይከብድም? በጣም ይከብዳል። እረፉ ግዴላችሁም፣ እረፉ። ሁሉን እናውቃለን ብንናገር እናልቃለን አይነት ነገር ሆኖብን ነው ሆኖብን ነው። ስለዚህ ይህ ማህበረሰቡ ተውት። አሁን ያለበት መከራ ለራሱ በቂው ነው ስለዚህ በተለያየ መንገድ እየመጣችሁ ይህን ማህበረሰብ ለመጎሰብ አትሞክሩ፣ አትሞክሩ። ጊዜ ለሁሉም መልስ አለው። ኦኬ፣ እንዲህ ብለህ የምታስብ ከሆነ ታዲያ ለምንድን ነው የሁሉ ባንክ አካውንት ያስቀመጥክላቸው? ነገሩን አስረዳችኋለሁ። ነገር ግን መጀመሪያ ይህን ቪዲዮ አይተነው እንምጣ። አለ ሚራክል መኒ፣ እንኳን ሚራክል መኒ አንተ አለ ደ ማን የለም ብትል ይሻላል፣ ሚራክል መኒ የለም ከምትል አይ ማለት ሊሰራ ማወድ ነው፣ ማይሰራ አዎ፣ ሰርተ ትበላል። ሰርተ ግን አጣማጡ ነው። ይህ ሰው በሚራክል መን ያምና ወይም ደግሞ ተአምራ የሆነ ገንዘብ ባንክ ውስጥ ሊሆን ይችላል። በተለያየ ብቻ በቸገረው ጊዜ ሰው ከመንፈሳዊ ዓለም ገንዘብን ማግኘት ይችላል ብሎ የሚያምን የፕሮቴስታንት መምህር ነው። ነገር ግን እሱ ቸርች ለመገንባት ለዛውም እግዚአብሔርን እናመልክበታለን፣ መንፈሳዊ አገልግሎት እንሰጥበታለን የሚል ቸርች ለመገንባት እዛ ከተቀመጠው ሰው ገንዘብ ይፈልጋል። እግዚአብሔር ልታገለግልበት ከሆነ ታዲያ እንዴት ነው ሚራክል መኒ ቸርች ለመገንባት የማይሰጠ ነው? ውስጥ ለአንተ አይሰራም። ደግሞ ጭራሽ በጣም የገረመኝ እኮ ከአካውንቱ በታች ዕብራውያን ስድስት አስርን ጠቅሰሃል፣ ቅዱሳንን ስለማገልገል። እኛ ቅዱሳንን ጠርተን እንዶ በስማቸው እንኳን ውሃ ለሰዎች እንሰጣለን ስንል በጣም ብዙ ቡራ ከረዩ የምትሉ ሰዎች፣ የሆነች ገንዘብ ለመሰብሰብ ግን ከሰው ቅዱሳን፣ እኔ ቅዱስ ነኝ እኔን፣ ኧረ እንደው በጣም እቺ ነገር አንተ መች። ለማንኛውም ነገር ግን እዛ የተቀመጣችሁ ሰዎች ደህና ናችሁ። እኔ ነኛ አላማው፣ እኔ ነኛ ሰሩ፣ እኔ ነኛ ሰሩ፣ አባቴ ደግነው

የዛሬ ቪዲዮ ይህን መሰል ነበር እና ቪዲዮ መግቢያ ላይ ላይክ አድርጉ ብያችሁ ነበር። ላይክ ያደርጋችሁ ላይክ አሉ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎች እና ወቅታዊ ጉዳዮችን በየቀኑ ስለምናመጣላችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። ትናንት ሁለት ሺ ልንገባ ነው ብያችሁ ነበር፣ ሁለት ሺ ገብተናል። ዛሬ በአጭር ቀን እና በእናንተ ድጋፍ ነው። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። እነዚህ አይነት ጠቃሚ ባሪ በጥቂት ደቂቃ ብዙ መረጃዎችን ስለምናመጣላችሁ ሼር እና ላይክ እያደረጋችሁ ትብብራችሁን አሳዩ። በሌላ ቪዲዮ እስከምንገናኘች አልቆዩልኝ።